እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ልል እወዳለሁ። ወቅቱ የጌታችን የኢየሱስ ክርስቶስን ትንሣኤ የምናስብበት ወቅት ነው። ትንሣኤውን ስናስብ ልንዘነጋው የማንችለው የጌታ ኢየሱስ ክርስቶስን መከራውን ሲቃዩን ደግሞም ስለ ሰው ልጆች ኃጢአት በመስቀል ላይ መሞቱን ልንዘነጋው አንችልም። ሁላችን እንደምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን እርሱ በእርግጥ ፍጹም መለኮት እግዚአብሔር ወልድ ሆኖ ሳለ ሰውነትን ገንዘብ አድርጎ ሰውነትን በላዩ ላይ ጨምሮ ወደ ምድር በቅድስት ድንግል ማርያም በኩል እንደመጣ እንዲሁም ደግሞ በምድር ላይ በቆየበት 33 ዓመት ተኩል የሰው ልጆችን መከራ የሰው ልጆችን ስቃይ የሰው ልጆች በኃጢአት ምክንያት መውደቃቸውን ተመልክቶ ያንን ኃጢአት በሰውነቱ ድል እየነሳ 33 ዓመት ተኩል ያክል በምድር ላይ እንደቆየ ሁላችን እናውቃለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር ሰው ሆኖ የመጣበት የመጨረሻ ምክንያቱ ስለ ሰው ልጆች ኃጢአት በመስቀል ላይ መሞት ብቻ ነው። ሁላችን እንደምናስታውሰው በዮሐንስ ወንጌል የመጨረሻዎቹ ምዕራፎች ላይ በተለይ ከምዕራፍ 13 አካባቢ ጀምረን የመጨረሻውን የሐሙስ ምሽቱን ከዚያ ከምዕራፍ 19 ጀምሮ ደግሞ አርብን ጌታችን ኢየሱስ ክርስቶስ ቀድሞ ሲናገር የሰው ልጅ የሚከብርበት ሰዓት ደረሰ ይላል። በእርግጥ እኛ መክበር ብለን የምናስበውና ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ የሚከብርበት ሰዓት ደረሰ ያለው ትርጉሙ በጣም ይለያያል። ጌታችን ኢየሱስ ክርስቶስ የሰው ልጅ የሚከብርበት ሰዓት ደረሰ ያለው በእርግጥ በጲላጦስ የፍርድ ወንበር ፊት ሊገረፍ፣ ሊሰቃይ በነዛ በጣም ጨካኝ በሆኑ የሮም ወታደሮች እጅ ተላልፎ ተሰጥቶ በነሱ እጅግ አሰቃቂ በሆነ ጅራፍ ድመት ጅራፍ ብለው በሚጠሩት ጅራፍ ሊተለተል ጀርባው፣ ከዚያም ደግሞ በአሕዛብ ነገሥታት ሊፈረድበት፣ አልፎም ደግሞ አደባባይ ላይ እርቃኑን በመስቀል ላይ ሊሞት ያለበትን ሰዓት የሰው ልጅ የሚከብርበት ሰዓት ደረሰ ብሎ ለተከታዮቹ ድምፁን ከፍ አድርጎ ያበስራል። ሐሙስ ማታ ላይ ከደቀ መዛሙርቱ ጋር ከሐዋርያቱ ጋር ይሁዳ አሳልፎ ሊሰጠው ከመካከላቸው ስለወጣ ከአስራ አንዱ ጋር አብሮ ራትን ከቆረሰ በኋላ ሊጸልይ ወደዛች ወደ ጌትሴማኔ የአትክልት ስፍራ ይዟቸው ወጣ። ደቀ መዛሙርቱም ከእርሱ ጋር አብረው ወጥተው ነበር። በእርግጥም ግን ደክሟቸው ነበር፣ እንቅልፍም ተጭኗቸው ነበር። ስለዚህ ሁሉም ባሉበት ስፍራ ላይ እንቅልፍ ጣላቸው። መጽሐፍ ሲናገር ጌታችን ኢየሱስ ክርስቶስም ተንበርክኮ ወደ አባቱ ጸልየ አባት ሆይ ብትወድቺ ጽዋ ከኔ ትለፍ፣ ነገር ግን የእኔ ፈቃድ ሳይሆን ያንተ ፈቃድ ትሁን አለ። ምን ያክል መንገዱ ከባድ እንደነበረ እናስተውላለን እዚህ ውስጥ የእኔ ሳይሆን ያንተ ፈቃድ ይሁን ብሎ ተመልሶ ወደ ደቀ መዛሙርቱ ሲመጣ የእግዚአብሔር ቃል ሲነግረን ደቀ መዛሙርቱም ደክመው ተኝተው አገኛቸው። ቀሰቀሳቸውና እና እንደዚህ አለ ወደ ፈተና እንዳትገቡ ተነሱ፣ ትጉና ጸልዩ ብሏቸው፣ አለፍ ብሎ የአንዲት ድንጋይ ውርወራ ታክል ሄዶ ጸልየ። ብቻ አይነ ተንበረከከ ይልና ሊያዝን፣ ሊተክዝም ሊጨነቅም ጀመር ይላል። በዚህ ጊዜ ወንድማችን ቅዱስ ሉቃስ እንደጻፈው እንደ ደም ነጠብጣብ ያለ ላብ አላበው። በዚህ ጊዜ የሚያበረታው መልአክ መጣ። ጌታ ኢየሱስ ክርስቶስ ከተንበረከከበት ተነሳ። ደቀ መዛሙርቱንም ይዞ ከዚህ የጸሎት ስፍራ ሲወርድ ከአስራ ሁለቱ መካከል አንዱ የነበረው የአስቆሮቱ ይሁዳ ጌታ ኢየሱስ ክርስቶስን ለሚያሰቃዩ ለሚገርፉ፣ ብሎም ደግሞ ለሚሰቅሉ ሰዎች አሳልፎ ሊሰጠው በ30 ጥሬ ብር ተስማምቶ ነበር። ይሁዳ ከተቃዋሚዎቹ መካከል አብሮ ተሰልፎ ኢየሱስን ለመያዝ መጣ። የእግዚአብሔር ቃል ሲናገር ሄጄ ከመካከላቸው የምሰማው እርሱ ነው ብሏቸው ነበር። ይሁዳም መጣ ከመካከላቸው ለየት አድርጎ ሲስመው ጌታችን እንደዚያ አለው፣ በእርግጥ አንተ ስመ ወዳጅን አሳልፈ ትሰጣለህን አለው። ኢየሱስን ሊሰቅሉ በጣም ጓጉተው የነበሩት እነዚያ ጨካኞቹ መጥተው ኢየሱስን ያዙት። እያንገላቱ እየጎተቱ ሲወስዱት፣ ወንድማችን ሐዋርያው ቅዱስ ጴጥሮስ ከሰገባው ሰይፍን መዞ አውጥቶ ከሊቀ ካህናቱ ጠባቂዎች መካከል የአንደኛውን ማልኮስ ተብሎ የተጠራውን ጆሮ ቆረጠ። በዚህ ጊዜ ጌታችን ኢየሱስ ክርስቶስ ሊሰቅሉት እየወሰዱት ሊገሉት እንደሆነ እያወቀ ወደ መከራው፣ ወደ መገረፊያው፣ ወደ መሳቀያው እንደሚወስዱት እያወቀ አሁንም ግን በጣም ርኅራኄው ታላቅ ነበርና የተቆረጠውን የዚያን የሊቀ ካህኑን ባሪያ ጆሮ ጌታ ኢየሱስ ክርስቶስ ለጠፈው፣ ፈወሰ። ጴጥሮስን እንደዚህ አለው፦ ሰይፍን ወደ ሰገባህ መልስ ሰይፍን የሚመዙ በሰይፍ ይጠፋሉ። አንተ ግን ከመጡብህ እዚህም ድረስ ቢሆን ፍቀድላቸው። እኔ የሰው ልጆችን ለማዳን የአብን ፈቃድ ለማድረግ ይህንን ሁሉ ሲያደርጉብኝ እፈቅዳለሁ። በእኔ ምክንያት በወንጌል ምክንያትም ከመጡብህ ፍቀድ ብሎ ጌታ ኢየሱስ ክርስቶስ እንዲያውም ተመልሶ ጠላቶቹን መውደድ እንዳለበት ጌታችን ኢየሱስ ክርስቶስ አስተማረው። የሰው ልብ ግን በጣም እልከኛ ስለነበረ የተፈወሰውም ሰው መፈወሱን እንኳን ሳያስተውል የተፈወሰውን ሰው አይተው ሌሎቹ እንኳን ልባቸው ሳይሰበር ሊሰቅሉት ሊያንገላቱት ጌታ ኢየሱስ ክርስቶስን እየጎተቱ ይዘውት ሄዱ በዚያች በአርብ ቀን ብቻ በቀን ወደ ሶስት ፍርድ ቤት ነው ያቆሙት መጀመሪያ ይዘውት ሄዱት ወደ ሊቀ ካህኑ ግቢ ነበር እና በሊቀ ካህኑ ፊት አቆሙትና ሊቀ ካህኑ ጌታ ኢየሱስ ክርስቶስን እንደዚህ ብሎ ጠየቀው በእውኑ በእነዚህ ሁሉ ጊዜያት በህብረተሱቡ መካከል ምንድን ነበረ የምታስተምረው ሲለው፣ ጌታችን እንደዚህ ብሎ መለሰ። ይሄ ሁሉ ሕዝብ ሲማር ስለቆየ ከእነርሱ ለምን አትጠይቅም? ሲለው መጽሐፍ ቅዱስ እንደዚህ ይላል። ከሊቀ ካህናቱ ሎሊዎች መካከል አንደኛው ይላል፣ በስም እንኳን አልተጠቀሰም፣ ጌታችንን በጥፊ መታው። ሲመታው ጌታችን ኢየሱስ ክርስቶስ ዞር ብሎ እንደዚህ ያለው፣ ለምንድን ነው በጥፊ መታህ? አለ ለሊቀ ካህን እንዲህ መለሳል እንዴ ሲለው ጌታ እንደዚህ ያለው፣ በውኑ በንግግሬ ስህተት ተገኝቷል? ተሳስቶ እማያቅ ቅዱስ አምላክ፣ ልክ ሆኖ ማያቅ አንድን ኃጢአተኛ ሰው ጠየቀው። ጽድቅ ወደ ኃጢአተኛው ሄደ። እንደዚህ ያለው፣ በውኑ በንግግሬ ስህተት አለ ወይ? እስቲ ያርመኝ ያለው ተሳስቶ ማያል ቅዱስ አምላክ፣ የሊቀ ካህኑ ሎሊዝም አለው። በዚህ ጊዜ ሊቀ ካህኑ ጌታ ኢየሱስ ክርስቶስ ተላልፎ እንዲሰጥ ስለፈቀደ ውሰዱት አለ። እየጎተቱ ለሮም ወታደሮች አሳልፈው ሰጡት። የሮም ወታደሮች ጎትተው ጲላጦስ ጋር ወሰዱት። ጲላጦስ ፊት ሲያቆሙት ጲላጦስ አየው፣ ሊፈርድበት አልወደደም ነበር። ወደ ሄሮድስ ውሰዱት አለ። አንከራተቱት፣ ጌታችንን እርሱ የምድር ነገሥታት ሁሉ ገዢ ነው። የምድር ነገሥታት አንከራተቱት። ጲላጦስ አየውና አይ ይሄ ሰው ወደ ሄሮድስ ሂድና ሄሮድስ ይፍረድበት፣ የግዛቱ ሰው ነው ሲል ሄሮድስ ጋር ረጅም ኪሎ ሜትር ሳይበላን ያደረው ደም እያንጠባጠበን የጸለየው። ቀጥሎ የሰው ልጆችን ሁሉ ኃጢአት ሊሸከም ነው። ሄሮድስ አየውና ልብሰ መንግስቱን አውልቆ አለበሰው፣ ጌታችንን አለበሰው። ምጸት ነው፣ እያከበረው አይደለም፣ ምጸት ነው። በብዙ አቧራ የጠገበው የጌታችን ልብስ ላይ ደረበለትና፣ ግረፉት አላቸው። በዙፋኑ ፊት አቁሞ ግረፉት አላቸው። ገረፉት። ሹልሹል ብረት አድርገው ገረፉት፣ አሰቃዩት። ሄሮድስ እንደዚህ አለ የገሊላ ሰው ነውና የኔ ግዛት ሰው አይደለም፣ ወደ ጲላጦስ መልሱት አለ። ድጋሚ በእግር ይዘውት ሄዱ። እነሱ በሰረገላቸው ላይ ተቀምጦ ይሄዳሉ። ጌታችን ደግሞ በእግሩ እጁን ታስሮ ከኋላ ከኋላ ይከተላቸዋል። ይሄ ሁሉ ለሰቃዮቹ ለገዳዮቹ፣ እንደዚህ በየመንገዱ ለሚተፉበት ለሚያዋርዱት ሁሉ የተከፈለ ክፍያ ነው ይሄ እና ጲላጦስ ፊት ቆመ ጌታችን ኢየሱስ ክርስቶስን ጲላጦስ ጠይቀው ሲጠይቀው መጽሐፍ ቅዱስ እንደዚህ ይላል፣ በዝምታው እስከሚገርም ድረስ ፈጽሞ ጸጥ አለው ይላል። ወጣና ጲላጦስ እነሆ ንጉሳችሁ፣ አላቸው። እኔ ምንም የሚያስከስስ ነገር አላገኘሁበትም፣ ግን ይኸው ንጉሳችሁ ሲል፣ ንጉሳችን እርሱ አይደለም ቄሳር ነው ንጉሳችን ብለው ጌታ ኢየሱስ ክርስቶስን በአደባባይ ካዱት። ከቄሳር በቀር ንጉሥ የለንም አሉ። በእርግጥ ጌታ ኢየሱስ ክርስቶስ የነሱ ብቻ ሳይሆን የፍጥረት ሁሉ ንጉስ ነው። የዓለም ሁሉ ንጉሥ ነው። እሱን አስወግደው በርባንን ፍታልን። በነፍስ ግድያ ከታሰሩ በጣም በጣም ጨካኙ ከሆኑ ወንበዴዎች መካከል ዋነኛ የነበረውን በርባንን ኃጢአተኛውን በርባንን ፍታው፣ ይህንን ሰው ግን አስወግድልን አሉት። በእርግጥ መወገዱ የግድ ነበር። የጌታ ቃል ሲናገር ኢሳያስ 53 ላይ ጻድቅ ነፍሱ ከህያዋን ምድር እንደተወገደች ከትውልዱ ማናስተዋለ ይላል። አስወግደው አሉ። ጻድቅ ነፍሱ ከህያዋን ምድር ሞተ አይደለም የሚለው በግፍ ተወገደ ይላል። ይሄ ሁሉ መከራ ይሄ ሁሉ ሲቃይ ስለ እኔ ነው ስለ ሰው ልጆች ሁሉ ነው። በቀደመው አዳም በኩል ስለገባ ገባ ስለ ኃጢአት የተሄደ መንገድ ነው። አምላክ ሰው ሆነ። በምድር ላይ ራሱን ባዶ አደረገ። በሰው ምሳሌ ተገኝቶ ደግሞም ለመስቀል ሞት እንኳ የታዘዘው ሆነ። ሮማውያን ወታደሮች የጲላጦስ የፍርድ ወንበር ፊት እጅና እጁን በግንድ ላይ ጠፈሩት እና መሬት ላይ አንበረከኩት። ጀርባው ላይ የነበረው ልብስ ገፈፉት። እጃቸው ላይ የሚይዙት ጅራፍ ይዘውት ሲመጡ ብዙ የነሐስ ሁክ አለው እና ድምፅ አለው። ይዘውት ሲመጡ ብረት ነው እና ሁክ አለው እሚገረፈው ዝም ብሎ ግርፋት አይደለም። ጀርባው ላይ ያለውን ስጋ ነው ቡጭቅ አርጎ የሚያነሳው፣ እና አንዴ አሳርፈው ሲያነሱት እጁን ማንቀሳቀስ አይችልም። ጠፍረው አስረውት ቡጭቅ ይላል። ሁለተኛውን ለመግረፍ የመጀመሪያውን ያራግፋሉ። ከኃጢአት የሚያድነን ያ የተተለተለው ጀርባው የተገረፈበት ቁስል ነው። ይህንን ካደረጉ በኋላ አልበቃቸውም። ደም ከሰውነቱ ይወርዳል። ጭንቅላቱን በበትር ይመቱት ነበር። የእግዚአብሔር ቃል ሲናገር ዮሐንስ ወንጌል ምዕራፍ 19 ላይ ከባድ እንጨት አሸከሙት ይላል። ከጲላጦስ የፍርድ ወንበር ጌታ ኢየሱስ ክርስቶስ እስከ ተሰቀለበት እስከዚያ የራስ ቅል ተብሎ እስከሚጠራው 0.8 ኪሎ ሜትር አካባቢ ነው። ቪያ ዶሎሮሳ ይሉታል። የሲቃይና የጣር መንገድ ተብሎ ይጠራል። ጌታችን ኢየሱስ ክርስቶስን ከባድ እንጨት አሸከሙት ተሸክሞት መውጣት ሲጀምር አልቻለም፣ አቃተው፣ ወደቀ። አያችሁ፣ ሲወድቅ በሰውነቱ ላይ የፈሰሰ ደም አለ። መሬት ላይ ወድቆ ሲነሳ ያ በደም የተነከረው ሰውነቱ መሬት ላይ ያለውን አቧራውን ሁሉ ይዞት ይነሳል። ወንድማችን ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ ዘጠኝ ላይ ያየው የከበረውን የሚያበራውን የሚያብረቀርቀውን ጌታችን ኢየሱስ ክርስቶስን ነው። በአንደኛ ቆሮንቶስ ምዕራፍ አንድ ቁጥር 23 ላይ ግን እኛ ግን የተሰቀለውን ክርስቶስን እንሰብካለን። ስብከታችን ይሄ ነው። በእናንተ መካከል ስኖር ከኢየሱስ ክርስቶስ ያውም ከተሰቀለው ውጪ ሌላ ነገር እንኳ ላላውቅ ቆርጬ ነበር እስኪል ድረስ። ስለዚህ ያንን እንጨት መሸከም ሲያቅተው ከእነሱ መካከል አንድ ከቀሬና የመጣ ስምዖን የሚባል ሰው አገኙና፣ ያው ከቀሬና ከሊቢያ አካባቢ ነው የመጣው። ምናልባት ጥቁር ሊሆን ይችላል። አሸከሙት፣ እንጨቱን። እድለኛ ነው። እሱም በጌታ በኢየሱስ ክርስቶስ ደም የተለወሰውን ያንን እንጨት የመሸከም እድል አገኘ። ተሸከመ። ያንን እንጨት ተሸክሞት እስከዚያች ራስ ቅል እስከምትባለው ስፍራ ድረስ አብሮ ሄደ። ጌታ ኢየሱስ ክርስቶስን በሁለት ወንበዴዎች መካከል አድርገው ቀኝና ግራ እጁን በሚስማር ቸንክረው ነርቩ የሚበጠስበት ደሙ የሚቆረጥበት ቦታ ላይ በሚስማር ቸነከሩት። እግርና እግሩን አነባብረው እንደገና በሚስማር ቸነከሩት። ይህም አልበቃ ብሏቸው ጎኑን በጦር ወጉት። ብዙ ተሰቃየ። ይሄ ሁሉ ክፍያ ስለ ሰው ልጆች ኃጢአት የተከፈለ ክፍያ ነው። በመጨረሻ በቆላሲያስ መልእክት ምዕራፍ 1 ከቁጥር 21 እስከ 23 ድረስ የእግዚአብሔር ቃል ሲናገር በእንጨት ላይ በፈሰሰው ደም እግዚአብሔር ራሱን ከዓለሙ ጋር አስታረቀ። ቀጥሎ እዚያው ላይ በዚያው እንጨት ላይ በተቆረሰ ሥጋ እግዚአብሔር የሰው ልጆችን ከራሱ ጋር አስታረቀ ይላል። ሌላ መታረቂያ መንገድ አልተገኘም። የምናመሰግነው ለዛ ነው። የተከለከልነውን ልንገባም አንችልበትን የእግዚአብሔርን ክብር የዘላለምን ሕይወት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሞቶ መሥዋዕት ሆኖ ከፍሎ ተከፈተ በሩ። በሚገለባበጥ ሰይፍ በኪሩብ የተዘጋ በር ጌታችን ኢየሱስ ክርስቶስ በመስቀል ላይ ሞቶ ታርዶ፣ ራእይ ምዕራፍ አምስት ላይ የታረደው በግ ይላል፣ ታርዶ በሩ ተከፈተ። የክርስቶስ ኢየሱስ ደም በሰው ልጆች ላይ እንዲፈስ የእግዚአብሔርን ቅድስና የሚመጥን ያ ቅድስና ኃጢአተኞቹ ሰዎች ላይ እንዲገኝ ጌታ ኢየሱስ ክርስቶስ ኃጢአታችንን በደሙ አስወግዶ በአባቱ ፊት መቆም የምንችልበትን ቅድስና ሰጠን። ስለዚህ ወንድማችን ሐዋርያው ቅዱስ ጳውሎስ እንደዚህ ያለ እርሱ በእግዚአብሔር ፊት ስለ እኛ ቅድስናችን ነው፣ ጽድቃችን ነው፣ ጥበባችን ነው፣ ቤዛችንም ሆኗል። እኔ ልሰቅለው እየፈለግኩ እርሱ ግን ደግሞ ይምረኛል፣ እየገደልኩት ሞቴን ይዞት ሞተ። ኃጢአቴን አስወገደልኝ ይቅርታና ምሕረትን ተቀበልኩ። ይለኔ ምን ያስተምረኛል? በጌታ በኢየሱስ ክርስቶስ ማመን የዘላለም ሕይወት እንደሚያስገኝ ያስተምረኛል። ከዚህ አስቀጥሎ ምን ያስተምረኛል? አጠገቤ ያለው ወንድሜን ይቅር ማለት እንዳለብኝ፣ አጠገቤ ያለችውን እህቴን፣ የሚበድለኝን፣ የሚያቆስለኝን አልፎ ምናልባት በጣም ብዙ ሊያሰቃየኝ የሚፈልግ ሰው ካለ ጌታ ኢየሱስ ክርስቶስ ለሚገድሉት እንደማለደ ለሚገድሉት እንደሞተ ኃጢአተኞችን እንዳዳነ እንዲሁ አጠገባችን ያሉትን ወንድሞችና እህቶቻችንን ዝቅ ብለን ስለ እነርሱ ምናልባት አልፈን እነርሱን ማዳን እንችላለን። ከጌታችን ከኢየሱስ ክርስቶስ ይህንን እንማራለን። መልካም የትንሣኤ ባህል እንዲሆንላችሁ እመኛለሁ። እግዚአብሔር ይባርካችሁ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እግዚአብሔር ይባርካል። አባታችን በሰማያት ያረህ